ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ነሽ? ሰላም ነው? ማን ነው? ወይ ሰላም ናው ነይ ለኩልሽ እና ቁጥር አረብናት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ የተከበሯችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ሰብስክራይብ ቪዲዮውን ደግሞ ላይክ ያደረጋችሁ ዛሬ አረብ አገር እንዳላችሁ በተለይ ሳውዲ ላላችሁ አዲስ ስራ የምትሄዱ ቋሚ ስራ የምትሰሩ ጥንቃቄ እንዲታደርጉ ነው። እሱም እንግዲህ ሰሞኑን አዲስ ስራ እየሄዱ በሌላ አላ ብዙ ልጆች እየታገቱ ወረቃቸውን ብራቸውን የያዙትን ነገር እየተዘረፉ መድኃኒት እየተሰጡ ሆስፒታል እየገቡ እያበዱ ሻራ ላይ እየወደቁ ነው ማለት ነው። እንግዲህ ተመልካቾቼ በተለይ ሳኡዲ ያላችሁ በተለይ አንድ አንድ ቦታ አለ እንግዲህ ዴላሎች ዴላሎችና እነዚህ አሰር የሚባሉት እየተመሳጠሩ ሰራተኛን እንፈልጋል እያሉ እየወሰዱ ወር ሁለት ወር ካሰሩ በኋላ ብራቸውን ሲጠይቋቸው ሰራተኞቹ ብራቸውን ላለመስጠት ያላቸውንም እየወሰዱ እንዲሁም ደግሞ መድኃኒት እየሰጡ እያሳብዱ እያሳመሙ እያስወጧቸው ነው ማለት ነው። ስለዚህ እንግዲህ እሱ ምንድነው እሱ ቪዲዮ አለ። እሱን ተከታተሉና እንመለሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀይ እንዴት ነሽ? ሰላም ነው። ማን ነው ይሁን? ሰላም እና አሁን ላኩልሽ ሎኬሽን እና ቁጥር። አረብ ናት። ባለፈ ፎዚያ ስራ ሄዳባት ነበር እዛ። ልክ ወራን ከሞለች በኋላ ሁለት በነዶል በነዶል ነው ይሄን ነዋጪ፣ ቪታሚን ብላ ሰጠችኝ አለች። ያንን ከዋጠች በኋላ ይኸው ባፍ ባፍንጫ ደም ይወጣል፣ ባፍ ባፍንጫ ደም ይወጣል። አውጥተው ከዛ ኢሻራ ላይ ጥለዋት ከዛን ስጪ አሁን ሐኪም ቤት ገብታለች። ሙስተሽፈት ልሰልማን ዱያት አለው እና ደግሞ ከዛ በኋላ ደግሞ መልሳ ደላለዋ ሌላ ልጅ ትልካለች። ደላላዊትና ሴትዮዋ ይታዋወቃሉ። ከዛ ደግሞ መልሳ ሌላ ልጅ ስትልክ ያችንም ደግሞ ምን እንደሰጡ አይታወቅም። ልጅቱ አሁን ሞታለች። እና ውሰዱ እያለች ነው ሴትያዋ ማለት ነው ባክሽ በየቦታው ትደውላለች፣ ትወስዳለች። ግን ምን እንደምትሰጣቸው አላቅም። አሁን የኛ በቃ ሰውነቷ እልቅ ብሎ አብጣለች። ምንድን ነው የሰጡች ስላት ቁርሴን እየበላሁ ነበር ቪታሚን ብላ ሰጠች፣ ሁለት ከይና እኔም ተቀብዬ አኩታለች። አንደኛው ቪዲዮ እንግዲህ ይህነ ነው እንዲያያችሁት። እያሰሩ ብር ላለመስጠት ብር ላለመስጠት ደሞዝ ላለመክፈል መድኒት እየሰጡ እንግዲህ ሆስፒታል ገብታለች። ውጌታችንም ማለት ነው። በነገራችን ላይ ይህች ብቻ አይደለችም፣ ሌላም አለ። ቦታው አንድ ቦታ ነው። እሱ ምንድን ነው ሳውዲ ጅዲያ መኮረና ነው። በረመዳኑ በረመዳኑም እንደዚህ ተከስቶ ነበር። ግን ምንድን ነው ሰዎች ላ ብሎ ነው ያለፈው ገብቷቸዋል። ግን ያች ሴትዮዋ በተደጋጋሚ ከደላላ ሰራተኛ እየወሰደች ያላቸውን ብር ተወስዳለች ያላቸውን ነገር ወርቅም ካላቸው ተወስዳለች። መድሃኒት ትሰጣለች። ሲታመማሉ እየወጣሉ ማለት ነው። ተመልካቾች እና ጊዜው በጣም ከፍቷል። ስራ ስትሄዱ በጣም ጥንቃቄ ማድረግ አለባችሁ። ስትገቡ እራሱ በጣም መጠንቀቅ አለባችሁ። ቦታው የት እንደሆነ ስትገቡ ሎኬሽን፣ የቤቱን ቁጥር ምናምን ፎቶ አንስታችሁ ለጓደኛ ለቤተሰብ ላኩ። የምሬ ነው። አዲስ ስራ ስትሄዱ አካባቢውን በደንብ ማጥናት አለባችሁ። ስትገቡ ምክንያቱም ራሳችሁን መጠበቅ አለባችሁ ሰው ሀገር እስከሆነ ድረስ ያለ ነው ማለት ነው ሌላኛውን ደግሞ አዳምጡ እንግዲህ ተከታተሉ ሌላኛው ሌላኛው እህታችሁን ምን እንዲያጋጠማት ማለት ነው እነዚህ ሁለት ሰዎች የት ነው አንድ ቦታ ላይ ነው ሻራ መኮረና ሳኡዲ ጅዳ ላይ ማለት ነው ሁለት እህቶች እንግዲህ አንድ ቤት ውስጥ ነው እንደዚህ የሆኑት ሰላም አለይኩም ረመቱላ ወበረካቱ እንዴት ናችሁ ተከብራችሁ ኢትዮጵያ ጅዳ የመረጃ ጉርፍ ነው የራሱ ቦታ ላይ ጠብቃችሁ ማለት ነው ስራ ሚትሄዱ እህቶች እባካችሁም እኔ ሀይቀትን በአሁኑ ሰዓት ላይ ማንኛውን አምነን ስራደን መስራት እንዳለብንም ግራ እያጋበናለሁ። ዛሬ ሁለት ቶቻችን ታግተው እነሱ ኔቶቻችን ለማስለቀቅ ቤት ድረስ ገብተን የነበረው ስራ አገባ በጣም ያሳዝናል። ሰው ረዘቃለሁ ብሎ ሰርቼ ቤተሰቦችን ለውጣለሁ ብሎ እንደዚያ አይነት ቦታ ላይ መውደቅ ያሳዝናል። ነገር ግን እንግዲህ አላህ ደግሞ ከተበዳዮች ጎን ስለሆነ አላም ተጨምሮበት ያው ብዙ ልፋት እና ውጣ ውረድ ነበረው መጨረሻ ላይ ልጆቹን አስወጥተን ይዘን መጥተናል። እና ስራ ስትሄዱ ምክርበት ስራ ምክርበቱ ሹጋ ቤቱን ወይም ኢማራውን ሰውራችሁ ያዙ። ከሰዎቹ ጋር ሲያወሩ ስንተኛ ፎቅ እንደሆነ በዛ ነው። ስለዚህ ካልሰማችሁ ደግሞ ሁለተኛዋ እህታችን ደግሞ እንግዲህ እንደሰማችሁት እንዲያያችሁት ነው። እነዚህ ሁለት ልጆች ብቻ ሳይሆኑ ብዙ ልጆች ናቸው ብለዋል። እዚህ እዚህ ቤት ላይ እየታገቱ ብራቸውን፣ ወርቃቸውን እየተዘረፉ እየታመሙ መድኃኒት እየሰጠቻቸው ሴትዮዋ እየወጡት ማለት ነው። ግን እነዚህ ሰዎች በስንት መከራ ነው የተለቀቁት ማለት ነው። እነሱም ምንድነው ብልጥ ስለሆኑ ሲገቡ ቦታውን ቤቱን ስለያዙ ገብቷቸዋል። ለእህት ለቤተሰብ ፎቶ አንስተው እንትን ልከው ስለነበር አካባቢው ሚሻወሩም ስላወቀው፣ እነዚህ ከዚች ሴትዮ በሰላም ወጥተዋል ማለት ነው። እንዲያያችሁት ስለዚህ እና ተመልካቾች እንግዲህ ራሳችሁን ጠብቆ ለማንኛውም አዲስ ስራ ብቻ ሳይሆን ቋሚ ስራ ያላችሁ ራሱ ማለት ነው። ቋሚ ስራ የምትሰሩ ሰዎች ራሱ ብርና ወርቅ መያዝ አያስፈልግም። እውነቴን እኮ ነው ብርና ወርቅ መያዝ አያስፈልግም። ያው ግን ለምዴናቸዋል ምናምን እያልን እኛ ይውህ ስለሆነ ስለምናምን እነሱን ብዙ ብር ይዛል ወርቅ የሚይዝ ሰው ብዙ ይኖራል። ግን አስፈላጊ አይደለም ይምር። ምክንያቱም ሁሉም ሰው አንዴ አይደለም፣ እኔም እንዲያጋጠመኝ ንገራቸው። አሁን አይደለም ከሰባት 7 ዓመት በፊት ነውና የምሰራበት ስራ እንግዲህ በጣም ለምጃቸዋለሁ ሰዎቹ፣ እነሱም ለምደውኛል። ግን ምን እንደምታደርግ ልንገራችሁ። ግን እኔ ዛን ሰዓት እንኳን ወርቅ አይደለም መቶ ብር ቢኖረኝ ከመቶ ብር በላይ ራሱ ቦርሳ አይገኝም። ምክንያቱም አለ ዝም ብር ዛን ሰዓት ነበረና፣ ልጆች ዘሽ ውጭ ተጫዋች ትለኛለች። አወዲ ሀውሹ ልጆቹን አጫውሻቸው ንፋሳስ መቻቸው ትለኛለች። እኔም ልጆቹን እየውጭ ላጫውታው እወጣለሁ። በሀውሽ ማለት ነው። ቤቱ ቪላ ነበረ። እኔ ስመለስ ግን እቃዬን እንዴ ነበር አልነበረም፣ የማገኘው ትፈትሸዋለች። ሁሉን የልብሴ አይቀር ቀር ምን ቅርቅር ምንም የሚቀራት ነገር የለ። ተኸየሉ በጣም ነበር የምትፈትሸው። እንዴ ምን ሆኖ ነው እንደዚህ ነበር እንደ እቃዬ እላለሁ እኔ በራሴ ሁልጊዜ፣ በተደጋጋሚ እንደዛ ታረግ ነበር። ትፈትሸዋለች እቃዬን። አያችሁ እሚፈትፈትሸው እኔ የሚሰረቅ ነገር ኑሮኛ አይደለም። እነሱ እኛን ይሰርቃሉ ነው ብለው ስለሚጠራጥሩ፣ ትሰርቃለች ብላ ስለምትጠራጥር ሁልጊዜ ትፈትሸዋለች እቃዬን እንዴ በርሳ አይቀርም ሚሸው የሻንጣ አይቀር የልብሴ ኪስ ኪስ ራሱ አይቀርም፣ ልብስ ማስቀምጥበት ምንም የሚቀር ነገር የለም። ፍትሽትሽ ምንቅርቅር ርገ ተፈትሻለ። ያያችሁ እና እንዲ አጋጣሚ እንግዲህ፣ አንዳንዶቹ እነሱ ይሰርቁናል ብለው ስለሚጠረጥሩ እኛን ስለማያምኑ ይፈትሻሉ እቃችሁን። ገብቷችኋል? እናንተ እናንተን ለመስረቅ ብቻ አይደለም የሚያዩት እነሱም ይሰርቁናል ብለው ስለሚጠረጥሩኛል እቃችንን እንግዲህ ሲያዩ ያገኛሉ ብር ያገኛሉ ወርቅ ያገኛሉ። ያንን ወርቅና ብር ሲያገኙ ብዲግ ነው የሚያደርጉት ቋሚ ስራ ራሱ የምትሰሩት። እነዚህ ግን አሁን ጅዳ መኮረና ላይ እነዚህ ግን ስራ የበለው ሰራተኛ እየወሰዱ አምስት ሺ አራት ሺ ብር ድረስ የተሰረቀች አለች። እዚህ ቤት አምስት ሺ ብር የተዘረፈች አለች። ለምን ስራ ብላ ሄዲያው አንድ ወር ሰርታ ደሞዟን ስትጠይቅ ደሞዟንም አልሰጠቻትም የያዘችውንም አምስት ሺ ብር ነው የወሰደችባት። እቃዋን በርበራ ማለት ነው። ስለዚህ ጥንቃቄ ማድረግ ይኖርባችኋል። ብርና ወርቅ ካላችሁ ደግሞ በሰውነታችሁ ያዙ። በቃ በሆነ ነገር ሰፍታችሁ እስከምትለምዱ ድረስ ያዙ። እንደዚህ የልብስ ሻንጣ የምትይዙት የእጅ ቦርሳ ምናምን ላይ አታስቀምጡ። እቃችሁን የእናንተ የሚያስፈልጋችሁን እቃ ማለት ነው። ለምሳሌ ብርና ወርቅ አይቀመጥም፣ እስከምትለምዱ ድረስ ማለት ነው። ያለዚያ ደግሞ አታያዙ። ቋሚ ስራ ያለው ቤተሰብ ካለ ያን ስራ እስከምትለምዱ ድረስ ለሱ ማስያዝ አለያም ደግሞ በቃ ኢጃዛ ቤት እንደወጣ ይውጣ ብላችሁ ማስቀመጥ ነው እቃችሁ ጋራ ማለት ነው። ይህንን ይመስላል። ይህ ዛሬው ቪዲዮ። አሰላሙ አለይኩም ወረህመቱላሂ ወበረካቱ